ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዩ፣ የግንቦት ሁለት ሁለት ሺ አስራ ሰባት ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። የጅቡቲ ፖሊስ የሰነድ አልባ ስደተኞችን አፈሳ መጀመሩን አስታውቋል። ኢትዮጵያውያኑ እየተጠረዙና እየታሰሩ ነው። የአማራ ፋኖ ብሔራዊ ኃይል በተለያዩ ግንባሮች ባሉ ክፍለ ጦሮቹ በኩል ባደረገ ውጊያ ድል ተቀናጅቷል። ዝርዝር የግንባር መረጃዎችን ይዘናል። በአላማጣ ያሉ ካምፖቹና ቢሮዎቹ እንዲዘጉ የታዘዘበት ህወሃት ከባድ መሳሪያዎችን አንቀሳቀሰ።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 የጅቡቲ ፖሊስ የሰነድ አልባ ስደተኞችን አፈሳ መጀመሩን አስታወቀ። የጅቡቲ ፖሊስ ትናንት ምሽት ህገ ወጥ ስደትን መከላከል በሚል ርዕስ ባወጣው መግለጫ ትናንትና ጠዋት መጠነ ሰፊ የሆነ የሰነድ አልባ ስደተኞች አፈሳ መጀመሩን ገልጸዋል። የአፈሳ ዘመቻው የተጀመረውም ሰነድ አልባ ስደተኞች ሀገሪቱን ለቀው እንዲወጡ ከአንድ ወር በፊት በሀገሪቱ መንግስት የተሰጠው ቀነ ገደብ በመጠናቀቁ እንደሆነ ጠቅሷል። በትናንትናው ዕለት የሀገሪቱ ብሔራዊ ፖሊስና የድንበር ጥበቃ የደህንነት ጥምር ግብረ ኃይል በተለይም የአደገኛ እጽ ዝውውር በሚበዛባቸው አካባቢዎች አፈሳ መጀመሩን መግለጫው አስታውቋል። የህገወጥ ስደተኞች ቁልፍ መተላለፊያና ማረፊያዎች ናቸው በተባሉ የአገሪቱ አካባቢዎችም አፈሳው መከናወኑን አመልክቷል። በአሰሳና አፈሳ ዘመቻው ህገወጥ ስደተኞች የሚገኙባቸውን አካባቢዎች ለመለየት ድሮኖች ጥቅም ላይ መዋላቸውንም ገልጿል። ቀደም ሲል የተሰጠው የአንድ ወር ጊዜ ቀነ ገደብ ሚያዚያ 25 2017 ዓ.ም መጠናቀቁን ተከትሎ የአገሪቱ መንግስት በቅርብ ቀናት ውስጥ መጠነ ሰፊ የሰነድ አልባ ስደተኞች አፈሳ እንደሚጀመር ማስታወቁ ይታወሳል። በዚህም መሰረት በርካታ ሰዎች በፈቃዳቸው መውጣታቸውንና ለዚህም ምስጋና እንደሚቸራቸው በትናንትናው መግለጫ ተጠቅሷል። ትናንት ተጀምሯል በተባለው አፈሳ የተያዙ ወደ መቶ የሚጠጉ ሰነድ አልባ ስደተኞችም ነጋድ ወደሚባል እስር ቤት በማስገባት የሰነድ ማጣራት ስራ እያከናወነ መሆኑን የጠቀሰው የአገሪቱ ፖሊስ አስፈላጊውን ማጣራት ከተደረገ በኋላ ግን እስከ ድንበር ድረስ በማጓጓዝ ከሀገር የማስወጣት ስራ እንደሚከናወን ገልጿል። በመጀመሪያው የአፈሳ ዘመቻ ምዕራፍ የተያዙት ሰዎች ነጋድ በሚባለው እስር ቤት አስፈላጊ የሆነ ምግብ ውሃና የሕክምና አገልግሎት እየቀረበላቸው መሆኑንም አመልክቷል። ህገወጥ ስደተኞች ከሀገሪቱ እንዲወጡ ቀደም ሲል የተሰጠው ቀነ ገደብና ማስጠንቀቂያ በመገባደዱ አሁን ሰነድ አልባ ነዋሪዎች በፈቃዳቸው ሀገሪቱን ለቀው እንዲወጡ ፖሊስ አሳስበዋል። አሁን የተጀመረው የአሰሳና አፈሳ ዘመቻም በሀገሪቱ የሚታየው የህገ ወጥ ስደተኞች ችግር እስኪፈታ ድረስ እንደሚቀጥል መግለጫው አውስቷል። በትናንትናው ዕለት ተጀምሯል በተባለው አፈሳ ምን ያህል ኢትዮጵያውያን እንደተያዙ ማወቅ አልተቻለም። በነጋድ እስር ቤት ስለሚቀርብላቸው አገልግሎትና የሰብአዊ መብት አያያዛቸውን በተመለከተም እንደዚሁ የተጣራ መረጃ ማግኘት አልቻልም። የአማራ ፋኖ ብሔራዊ ኃይል በተለያዩ ግንባሮች ባሉ ክፍለ ጦሮቹ በኩል ባደረገው ውጊያ ድል ተቀናጀ። የአማራ ፋኖ ብሔራዊ ኃይል በተለያዩ ግንባሮች እያደረገ ያለውን ውጊያ ቀጥሎ ድል ሲቀናጅ የአንድ ድርጅት ምስረታውን አስመልክቶም የተለያዩ አካላት ሀሳብ አስተያየታቸውን እየሰጡ ነው። የአማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር አትሮኖስ ብርጌድ እና የክፍለ ጦሩ ቃኞች ከወራሪ ጠላት ጋር መተናነቃቸውን ቀጥለዋል። ትናንት ግንቦት 1 2017 ዓ ተምረት የአስሮኖስ ብርጌድ አባላት በመሃል ሳይንት ወረዳ ደንሳ ከተማ በመግባት በቦምብ ሲያናውጡትና የመግቢያ ቀዳዳ እንዲጠፋው ሲያደርጉት የዋሉ ሲሆን በተመሳሳይ በቆተት ከተማ በመግባት የሆዴድ ብልጽግና ኃይልን ክፉኛ መጥተዋቸዋል። በተጨማሪም የክፍለ ጦሩ ቃኞች በወርቅ ማውጫ ቀጠና አጤዳስ ማርያም በሚባለው ልዩ ቦታ ባደረጉት የደፈጣ ጥቃት ሶስት ቅጥረኛ ኃይሎች የተደመሰሱ ሲሆን ቁጥራቸው ያልታወቁትን ደግሞ ቁስለኛ አድርገዋቸዋል። በተመሳሳይ የምስራቅ አማራ ኮር አንድ እና ሁለት ካሳምነው ክፍለ ጦር ሁለተኛ ሻለቃ አውጃኖ ክፍለ ጦር ሁለተኛ ሁለተኛ ሻለቃ እና የክፍለ ጦሩ ቃኝ እንዲሁም ዞብላምባ አምስተኛ ሻለቃ አህዶች ትናንት ግንቦት 1 2017 ዓም ከማለዳ ጀምሮ እስከ 8 ሰዓት ተኩል ድረስ በዋለ ከባድ ውጊያ ከተረፌ እስከ ፀሐይ ሞጫ 46ኛ ክፍለ ጦርንና ሌሎች የዙፋን ጠባቂ አህዶችን ሙትና ቁስለኛ በማድረግ ታላቅ ድል ተጎናጽፈዋል። በተጋድሎ በርካታ ዙፋን ጠባቂ ሰራዊት የተደመሰሰና የቆሰለ ሲሆን ከዛ ባሻገር ቁስለኛ በአራት አምቡላንስ ወደ ደላንታ ሆስፒታል ሲያመላልስ ውሏል። ውጊያው ላይ ሁለት የከባድ መሳሪያ አስተኳሾች በቁጥጥር ስር ውለዋል። ይህ እንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል መመስረቱን ተያይዞ የአማራ ፋኖ በወሎ ቤተ አማራ ልጅያ ሱኮር የእንኳን ደስ አላችሁ መግለጫ ሰጥተዋል ኮሩ በመግለጫው ይህንን መሪ ድርጅት አምጦ ለማዋለድ ከወሎ ጠቅላይ ግዛት ጎጃም ተሻግራችሁ ያለምንም እረፍት ወደ ጎንደር በማቅናት ከብዙ ሺ ኪሎ ሜትር በላይ በእግራችሁ ተጉዛችሁ ለህዝባችሁና ለምትመሩት ሰራዊት ታምናችሁ ትግሉ የጣለባችሁን ትልቅ ኃላፊነት በጀግንነትና በጽናት ለተወጣችሁት ላለቃ ዋርካው ምሬ ወዳጆና ላለቃ ኢንጂነር ሄኖክ አዲሴና ሌሎችም ስለከፈላችሁልን ከባድ መስዋዕትነት ኮራችን በእጅጉ ኮርቶባችኋልና በፈጸማችሁት ታላቅ ተግባር ትውልድ ሲዘክራችሁ ይኖራል ብሏል። ቃል በቃል ባሰፈረው ጽሁፍ የመጨረሻው መጀመሪያ ምዕራፍ ላይ ትግሉን አድርሳችሁታልና በስፍራው ተገኝታችሁ ይህንን ሸጋብ ስርዓት ያበሰራችሁን የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮሚቴ አመራሮች ኮራችን በእጅጉ ሊያመሰግናችሁ ይወዳል ሲልም አክለዋል። በጉዞችሁም ብቻችሁን አይደላችሁምና ኮራችን በየትኛውም ወጀብና አውሎ ነፋስ ሳይናወጥ እስከ ጉዞችሁ መጨረሻ ታምኖ ይዘልቃል ሲል አሳውቀዋል። በተመሳሳይ የተለያዩ አካላት በማህበራዊ ሚዲያዎች የአማራ ፋኖ ብሔራዊ ኃይል መመስረቱን አስመልክቶ የእንኳን ደሳላችሁ መልእክት እያስተላለፉ ነው። በሌላ በኩል ተጠናክሮ በቀጠለው የአማራ የህልውና ትግል ውስጥ ትናንት ግንቦት 1 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል የአማራ ፋኖ አንድነት በጎንደር ከእንፍራንስ ወደ አዲስ ዘመን ለብልጽግና አጎብዳጅ የሆኑ ባለሀብቶችን ለመሸኘት እየተጓዘ በነበረበት ሰዓት ቀጠናው ላይ የነበሩ የክፍለ ጦር ቃኝና መሐንዲስ በጋራ ፕራ በጋራ ኦፕሬሽን ሰርተዋል። የጥቁር አንበሳ ክፍለ ጦር፣ የጎንደር የበጋሻው ክፍለ ጦር፣ የዞዛምባ ንጉሥ ክፍለ ጦር፣ የነቢዩ አሳምነው ብርጌድ ሆነው በጠላት የደፈጣ ውጊያ የአገዛዙ ጦር ሸሽቶ ተመልሷል። በአላማጣ ያሉ ካምፖችና ቢሮዎች እንዲዘጉ የታዘዘበት፣ ህዋት ከባድ መሳሪያዎችን አንቀሳቀሰ። በአላማጣ የሚገኘው የአገዛዙ ኮማንድ ፖስት ከግንቦት አራት ጀምሮ የህዋት መገልገያ የሆኑ ቢሮዎችን እንዲዘጋ ታዟል። ይህን ተከትሎም በከተማዋ የሚገኘው ኮማንድ ፖስት ዛሬ ከማለዳው ጀምሮ በከተማ እየተዘዋወረ የህዋት ቢሮዎችን ሲለዩ ሏል ከህዋት ቢሮ ባሻገርም ወታደራዊ ካምፖችንም ሲለይ እንደነበረ ነው የተሰማው። በአላማጣ ቡና ባንክ አጠገብ የህዋት አምስት የቢሮ አገልግሎት መስጫዎች መገኘታቸው ታውቋል ታውቋል ሹሜ በርሄ ትምህርት ቤት አቅራቢያም እንዲሁ ቢሮዎችና ወታደራዊ ካምፖች መለየታቸው ተነግሯል። በዋጃ በኮረምና ባላማጣ ከተማ ያሉ የህወሃት ታጣቂዎች ወታደራዊ ካምፖች እንዲለዩ መደረጉ ነው የተነገረው። በሌላ በኩል በመሆኒ ከተማ ቻይና ካምፕ ውስጥ የነበሩ ከባድ የመድፍ መሳሪያዎች ተንቀሳቅሰው የነበረ ሲሆን መድፎቹ ለምን እንደተንቀሳቀሱ በግልጽ ባይታወቅም አዛዦቹ መድፎቹ ተመልሰው ወደ ካምፕ እንዲገቡ አድርገዋል። ምናልባትም ከህወሃት የፓርቲነት መዝገብ መሰረዝ ጋር ተያይዞ የመጣ ውጥረት ነው ተብሏል ብሏል የህወሃት ሊቀመንበር ደብረ ጽዮን ገብረ ሚካኤል በዛሬው ዕለት ለጋዜጠኞች በሰጡት መግለጫ ወደ ደቡብ ትግራይ እንንቀሳቀሳለን ሲሉ ተደምጠዋል የጌታቸው ቡድን አመራሮች ተቆራርጠዋል በተባለው የደቡብ ትግራይ ቀጠና እንገባለን ያለው ህወሃት ችግራችን ከህዝቡ ጋር ሳይሆን ከጌታቸው ቡድን አመራሮች ጋር ነው ብለዋል ደብረ ጽዮን አክለውም ምርጫ ቦርድ ህወሃትን ቢሰርዘውም የሚጎዳው ባይሰርዘውም የሚያተርፈው ነገር የለም ሲሉ ገልጸዋል ህንድና ፓኪስታን ለቀናት የቆየውን ግጭት ለማብቃት ተኩስ ለማቆም ተስማሙ። ለአራት ቀናት ከቆየ ድንበር ተሻጋሪ ጥቃት በኋላ ህንድና ፓኪስታን በከባድ መሳሪያና በድሮኖች ሲፈጽሙ የቆዩትን ጥቃት ለማቆም የሚያስችል የተኩስ አቁም ስምምነት ላይ መድረሳቸው ተገልጸዋል። በአሜሪካ ሸምጋይነት በሁለቱ ኒውክሌር ታጣቂ ሀገራት መካከል ተኩስ ለማቆም ስምምነት መደረሱን ትሩዝ በተባለው የሶሻል ሚዲያ ላይ ፍንጭ የሰጡት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ናቸው። ቀደም ብሎ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሮቢዮ ከሁለቱ ሀገራት ከፍተኛ ባለስልጣናት ጋር ተወያይተው ውጥረቱን እንዲያረግቡ ጥሪ አቅርበው ነበር። የፓኪስታኑ የውጭ ጉዳይ ሚኒስትር ኢሻቅ ዳር አገራቸው የተኩስ አቁም ለማድረግ መስማማቷን አረጋግጠዋል። ሚኒስትሩ ለሀገራቸው የመገናኛ ብዙሀን በዲፕሎማቲክ ጥረቱ ውስጥ ቱርክ፣ ሳውዲ አረቢያና የአሜሪካው የውጭ ጉዳይ ኃላፊን ጨምሮ በርካታ ሀገራት መሳተፋቸውን ተናግረዋል። የህንዱ የውጭ ጉዳይ ሚኒስትር ቪክራም ሚስሪም በበኩላቸው በምድር በአየርና በባህር አገራቸው የምትወስደው እርምጃን ለማቆም መስማማቷን አረጋግጠዋል። ጨምረውም ተኩስ አቁሙ በሰዓታት ውስጥ ተግባራዊ ይሆናል ብለዋል። የሁለቱ ሀገራት መሪዎችን ጨምሮ በተለያዩ ደረጃዎች የሚገኙ ባለስልጣናት ውይይት እንደሚያደርጉ፣ በተለይ ደግሞ ሰኞ እለት ሁለቱ ሀገራት ይፋዊ ንግግር እንደሚጀምሩ ታውቋል። ስምምነቱ ይፋ መደረጉን ተከትሎ የህንድ የመከላከያ ባለስልጣናት ኒው ደሊ ውስጥ በሰጡት ጋዜጣዊ መግለጫ ስምምነቱን እንደተቀበሉ ነገር ግን አስፈላጊ በሚሆን ጊዜ ሁሉ አገራቸውን ለመ ለመከላከል ዝግጁ ሆነው እንደሚጠብቁ አስታውቀዋል። ከረቡ ጀምሮ በተቀሰቀሰው የሁለቱ ሀገራት ድንበር ዘለል ግጭት የፓኪስታን የአየር ክልል ዝግ ሆኖ የቆየ ሲሆን ስምምነት መደረሱን ተከትሎ ግን የአየር ክልሏ ለሁሉም አውሮፕላኖች ክፍት መሆኑን አስታውቃለች። ባለፉት ቀናት በህንድና በፓኪስታን ውስጥ በሚገኙ ቦታዎች ላይ በተፈጸሙት ጥቃቶች ሁለቱም ሀገራት ከስድሳ በላይ ሰላማዊ ሰዎች በግዛቶቻቸው ውስጥ መገደላቸውን ገልጸዋል። የአውሮፓ ህብረት ሩሲያ የቀረበላትን የ30 ቀናት የተኩስ አቁም እንድትቀበል አሳሰበ። ሩሲያ የቀረበላትን የ30 ቀናት የተኩስ አቁም ያለአንዳች ቅድመ ሁኔታ ተግባራዊ እንድታደርግ የአውሮፓ ህብረት ጠይቋል። ህብረቱ እንዳለው ሩሲያ የተኩስ አቁሙን ተግባራዊ የማታደርግ ከሆነ ተጨማሪ ማዕቀብ ይጠብቃታል። የህብረቱ ኮሚሽን ፕሬዚዳንት ኦርሱላ ፎንዴር ላይን ዛሬ በኤክስ ገጻቸው ባሰፈሩት መልእክት ለ30 ቀናት የሚቆየውን የተኩስ አቁም ምክር ሀሳብ እንደሚደግፉ አስታውቀዋል። የተኩስ ትርጉም ያለው የሰላም ድርድር ሁኔታዎችን ለማመቻቸት ያላንዳች ቅድመ ሁኔታ መተግበር እንዳለበትም አመልክተዋል። ኮሚሽነሯ ጠንከር ባለው በዛሬው መልእክታቸው ሩሲያ የቀረበላትን የተኩስ አቁም የምትጥስ ከሆነ ተጨማሪ ማዕቀብ ለመጣል ህብረቱ ዝግጁ መሆኑን አረጋግጠዋል። የህብረቱ ኮሚሽነር ለሩሲያ ጠንከር ያለ መልእክት የተላለፈው የፈረንሳይ የጀርመን የእንግሊዝና የፖላንድ መሪዎች ለዩክሬን ያላቸውን አጋርነት በድጋሚ ለማሳየት ኪየቭ በተገኙበትና በሩሲያ ላይ የሚያደርጉትን ጫና ለማጠናከር በተሰበሰቡበት ወቅት ነው። ከህብረቱ ማሳሰቢያ በተጨማሪ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በተፋላሚ ሀገራቱ መካከል የተኩስ አቁም እንዲደረግ ብርቱ ጥረት ብርቱ ጥረት ቢያደርጉም ከወደ ሞስኮ ግን ከሶስት ቀናት የዘለለ የተኩስ አቁም የማድረግ ፈቃደኝነት አልታየም። ለዛሬው የአውሮፓ ህብረት ኮሚሽነር ማስጠንቀቂያም ይህ ዘገባ እስከቀረበበት ሰዓት ድረስ ሩሲያ መልስ አልሰጠችም።